እሺ ተመልካቾች እንዴት ናችሁ የኢትዮጵያ የገንዘብ ፖሊሲ ኮሚቴ ያልተጠበቀ ውሳኔ አስተላልፏል ዛሬ ያልተጠበቀ የሚያደርገው ምንድን ነው ተሰናባቹም የብሔራዊ ባንክ ገዢ አቶ ማሞ ምሕረቱም ከአራት ወር በፊት እንግዲህ በአዲሱ ካሌንደር ዓመት ላይ የገንዘብ የብድር ጣሪያ ገደቡ እንደሚነሳ ሲገልጹ ነበር ደግሞ ከአንድ ወር በፊት የገንዘብ ሚኒስቴር ዴኤታ ነበሩ አሁን የብሔራዊ ባንክ ገዢ የሆኑት ዶክተር እዮብ ተካልኝና ከመስከረም ወር ጀምሮ ሙሉ ለሙሉ የብድር ጣራ ገደቡ እንደሚነሳ አቅርበ ነበር። እንደውም በዛ ወቅት በዓመት ውስጥ አንድ ነጥብ ሶስት ትሪሊየን ብር የሚደርስ ለጠቅላላ ብድር እንደቀረበ ተጨማሪ ደግሞ አምስት መቶ ቢሊየን ብር እንደሚቀርብና በድምሩ አንድ ነጥብ ሶስት ትሪሊየን ብር ለብድር እንደሚቀርብ ገልጸው እኛም ትንታኔ ሰርተንበት ነበር። ዛሬ የገንዘብ ፖሊሲ ኮሚቴ ይሄ በባንኮች የሚሰጠው የብድር ጣራ ገደብ እንዲራዘም መወሰኑን አቅርቧል። ይሄ የሚጠበቅ አልነበርም፣ ደግሞ ተአማኒነትንም በተወሰነ መልኩ የሚያሳጣ ነው። እንደሚነሳ በተደጋጋሚ ሲነገር የነበረ ነገር ግን አሁን የገንዘብ ፖሊሲ ኮሚቴው ስምንት ነጥቦች ላይ ዋና ዋና ነጥቦች ላይ ግምገማ እንዳደረገ አቅርቧል። እና ደግሞ ሶስት በጣም መሰረታዊ የገንዘብ ፖሊሲው ጥብቆ ሆኖ እንዲቀጥል የሚያደርጉ የውሳኔ ሀሳቦችን አቅርቧል። ሶስት እንኳን ደስ አላችሁ በ2017 ዓመት በተካሄደው ኢትዮ ሪልስቴት አዋርድ ተሸላሚ የሆኑት ሄም ሪልስቴት አሁን ደግሞ አዲስ ዓመትን ምክንያት በማድረግ ከ30 እስከ 35 ፐርሰንት እውነተኛ ቅናሽ ማድረጉን ስንገልጽሎት በታላቅ ደስታ ነው። በመሃል ከተማ ፒያሳ ለመኖሪያነት ምቹ በሆነችው አያት እንዲሁም ሶማሌ ተራና ጋርመንት ግንባታቸው 80% የደረሱ የመኖሪያ አፓርትመንቶችን ከባለ አንድ እስከ ባለ 3 መኝታ በተለያዩ ካሬ አማራጭ በካሬ 61500 ብር ጀምሮ በ5.4 ሚሊዮን ብር ጠቅላላ ክፍያ ባለ 2 መኝታ በ6.2 ሚሊዮን ብር ባለ 3 መኝታ ከ10% ቅድመ ክፍያ ጀምሮ ቀሪውን በአንድ አመት ተኩል እስከ 2 አመት ከ6 ወር ያለምንም ወለድና ጭማሪ እስከ 35% እውነተኛ ቅናሽ ጋር ይዘንልዎት መጣ ነው። ለበለጠ መረጃ 0972750375 ይደውሉ። ቴምር ፕሮፐርቲስ። መጀመሪያ በግምገማው የተመለከተው ምንድን ነው? እንግዲህ የዋጋ ንረት እየቀነሰ መሆኑን ጠቅሷል። የገንዘብ ጥብቅ የሆነ የገንዘብ ፖሊሲ መኖሩ የግብርና ምርታማነት ማደግና አስተዳደር እርምጃዎች እየተወሰዱ መሆናቸው የዋጋ ንረት እንደቀነሰ እሱ እንደገመገመ አቅርቧል። ስለዚህ ጥብቅ የገንዘብ ፖሊሲ ዋጋ ንረት እንደቀነሰ ያምናል ማለት ነው። ግምገማው ከዚህ ነው የሚነሳው ሀሳቡ። ሁለተኛው የኢኮኖሚ እንቅስቃሴ እድገት መኖሩንም እንደገመገመ አቅርቧል። የግብርና ምርት ማደግ፣ የኢንዱስትሪ ምርት ማደግ፣ ኤክስፖርት በተለይ ቡናና ወርቅ ኤክስፖርት መጨመሩ፣ ኢምፖርት ደግሞ እየቀነሰ መምጣቱ በተለይ በ በከፊል ያለቀላቸውና የፍጆታ እቃዎች በፖሊሲ ደረጃም ኢምፖርት እንዲቀንስ ስለሆነ የሚመከረው እሱ እየቀነሰ መሆኑ የኢኮኖሚ እድገት መኖሩን ጠቅሷል። ደግሞ የገንዘብ ሁኔታ ሶስተኛ የገንዘብ ሁኔታው አሁን የገንዘብ አቅርቦት መሻሻሉን ይጠቅሳል። የሀገር ውስጥ ብድርም እያደገ መምጣቱን የብድር ክምችትም በአምስት ነጥብ አራት ከመቶ እያደገ መምጣቱን ይጠቅሳል። ነገር ግን የብድር ገደብ መኖሩ እንግዲህ አንዱ ግምገማ ላይ የሚያሳየው ምንድነው? የብድር ገደብ መኖሩ ጠቅላላ የገንዘብ እድገትን የተለጠጠ እንዳይሆን እንዳደረገው ፖዘቲቭሊ ሳይሆን በተወሰነ መልኩ በአሉታ እንዳደረገው ይጠቅሳል ግምገማው። አሁን ከግምገማ ባላ የተወሰነ ውሳኔ ነው የማይጠበቅ የሚሆኑ። አራተኛው የወለድ ተመን ሁኔታው አሁን በብሔራዊ ባንክ ያለው የወለድ ተመን 15 ከመቶ ነው። ስለዚህ ይህ መጥፎ እንዳልሆነና እንደሚቀጥል አቅርቧል። ከዋጋ ንረት አንጻር ከግምጃ ቤት ሰነድ የግምጃ ቤት ሰነድም ከ15 ከመቶ የራቅ አደለም። የዋጋ ንረት ከ15 ከመቶ በታች መሆኑ፣ በባንኮች መካከል ያለው ብድር ተቀራራቢ መሆኑ ጤነኛ መሆኑን መገምገሙን አቅርቧል። አምስተኛ የፋይናንስ ዘርፉ መረጋጋት እየታየበት እንደሆነ ነው በግምገሙ ያቀረቡት። ግን እዚህ ውስጥ አሁን ዝቅተኛ ብድር ያለመመለስ ችግር መኖሩን በቂ ካፒታል መኖሩን በባንኮች ውስጥ መገምገሙንና ነገር ግን አንዳንድ ባንኮች ላይ የተወሰነ የጥሬ ገንዘብ እጥረት መኖሩን ደግሞ ያምናል ግምገማው። ስለዚህ ቅድም የብድር ገደብ መኖሩ የራሱ በተወሰነ መልኩ ተጽዕኖ እንዳለበት ገልጿል። የዋጋ ንረት የቀነሰው ጥብቅ የገንዘብ ፖሊሲ መኖሩን እየጠቀሰ ነው የመጣው። ፋይናንስ ዘርፉ ላይ ደግሞ አንዳንድ ባንኮች ላይ የተወሰነ የጥሬ ገንዘብ እጥረት መኖሩን ደግሞ ያምናል። ስድስተኛው የፊስካል ሁኔታው አሁን ብሔራዊ ባንክ ከብሔራዊ ባንክ መንግስት አለመበደሩ ጤነኛ መሆኑን ይገልጻል። ደግሞ ሰባተኛው የውጭ ኢኮኖሚ ዘርፉ ኤክስፖርት ማደጉን ከውጭ የሚመጣው ሐዋላ ማደጉን፣ ይህም ባላንስ ኦፍ ፔመንትን ፖዘቲቭ እንዳደረገው ግምገማውን አቅርቧል። ስምንተኛው ዓለም አቀፍ ሁኔታዎች፣ የአይኤምኤፍ ትንበያ 2026 ላይ የዓለም ኢኮኖሚ በተወሰነ መልኩ ሊያንሰራራ ይችላል የሚል ግምት ስላለው በሱ ድል ኢትዮጵያ ኢኮኖሚ ሊጠቀም ይችላል የሚል ሀሳብ አለበት። ይሄን ከገመገመ በኋላ ነው የውሳኔ ሀሳብ ያቀርበው። አሁን የውሳኔ ሀሳቡ የሚነሳው ምንድን ነው? በተለይ ይጠበቅ የነበረው መስከረም ወር ላይ ይሄ የገንዘብ ፖሊሲ ኮሚቴ በየተወሰኑ ወራቶች ነው ስብሰባ የሚያከናውነው። ዋጋነት እየቀነሰ ቢሆንም አሁንም ሲንግል ዲጂት አልመጣም የሚል ሀሳብ አለው። ነጠላ አሃዝ ውስጥ አልመጣም። ስለዚህ ጥብቅ የገንዘብ ፖሊሲው ይቀጥላል የሚል ያቀረቡ ዋጋ ግሽበቱን ለመቀነስ የሚያስፈልግ ከሆነ ጥብቅ የሆነ የገንዘብ ፖሊሲ መቀጠል አለበት። ስለዚህ ገደብ ማንሳት አስፈላጊ መሆኑን ኮሚቴው ያምናል። ነገር ግን ደግሞ ገደቡን ማንሳት ትኩረት በጣም በትኩረት መታየት አለበት ጉዳይ ስለሆነ ገደቡን አለማንሳት ጥሩ ነው የሚል ውሳኔ ተወስኗል። ሶስት ውሳኔዎች አሉ ዋና ዋና እንኳን ደስ አላችሁ! በ2017 ዓመት በተካሄደው የቴዎሪ ስቴት አዋርድ ተሸላሚ የሆነው ቴምር ስቴት አሁን ደግሞ አዲስ ዓመትን ምክንያት በማድረግ ከ30 እስከ 35 ፐርሰንት እውነተኛ ቅናሽ ማድረጉን ስንገልጽሎት በታላቅ ደስታ ነው። በመሃል ከተማ ፒያሳ ለመኖሪያነት ምቹ በሆነችው አያት እንዲሁም ሶማሌ ተራና ጋርመንት ግንባታቸው 80% የደረሱ የመኖሪያ አፓርትመንቶችን ከባለ አንድ እስከ ባለ ሶስት መኝታ በተለያዩ ካሬ አማራጭ በካሬ 61,500 ብር ጀምሮ በ54 ሚሊዮን ብር ጠቅላላ ክፍያ፣ ባለ ሁለት መኝታ በ62 ሚሊዮን ብር ባለ ሶስት መኝታ ከ10% ቅድመ ክፍያ ጀምሮ ቀሪውን በአንድ ዓመት ተኩል እስከ ሁለት ዓመት ከስድስት ወር ያለምንም ወለድና ጭማሪ እስከ 35% እውነተኛ ቅናሽ ጋር ይዘንሎት መጠነው። ለበለጠ መረጃ 0972750375 ይደውሉ። ቴምር ፕሮፐርቲስ። እንግዲህ ከዋጋ ንረት ነጠላ አሃዝ ካለመግባት ጋርና የተረጋጋ የፋይናንስ ስርዓትን ለመዘርጋት በሚል ምክንያት ነው። አንደኛው የመጀመሪያ ምንድን ነው? አሁን 15 ከመቶ የሆነው የብሔራዊ ባንክ የፖሊሲ ሬት ምን ማለት ነው? ባንኮች ከብሔራዊ ባንክ ሲበደሩ መበደር አለባቸው የሚባለው 15 ከመቶ ባለበት ይቀጥል ብሏል። እሱ ብቻ ሳይሆን ባንኮች በብሔራዊ ባንክ የሚያስቀምጡት የግዴታ መጠባበቂያ ምጣኔም በዛው እንዲቀጥል ነው የተወሰነው። ስለዚህ ጥብቅ የገንዘብ ፖሊሲ ይቀጥላል ማለት። ሁለተኛው ዋናው ሲጠበቅ የነበረው ምንድን ነው? ዋጋነት የመርገብ አዝማሚያ እያየውበትም ቢሆን ደግሞ የፋይናንስ ዘርፉም ጤናማ ሆኖ ለማስቀጠል የሚያስፈልግ ከሆነ 18 ከመቶ የነበረው ባንኮች አምና ካበድሩት በተጨማሪ የሚያበድሩበት እድገት ሙሉ ለሙሉ መነሳት የለበትም። ስለዚህ 24 ከመቶ እንዲሆን ወስኛለሁ ብሏል። በፊት 14 ከመቶ ነበር። አሁን 18 ከመቶ ሆኖ ነበር። አሁን ደግሞ 24 ከመቶ 24 ከመቶ እንዲሆን ወስኗል። ነገር ግን እስከ ታኅሳስ ሌላው ተጨማሪ ስብሰባ እስኪከናወን ድረስ ይሄ ገደብ ሙሉ ለሙሉ አይነሳም ተብሎ ተወስኗል። ሶስተኛው እንግዲህ ይሄ ውሳኔ አሁን ሙሉ ለሙሉ ቢለቀቅ ኢኮኖሚ ዳይናሚክሊ ላይለውጠው ይችላል። ነገር ግን ተጽዕኖ አለው። አንደኛ ኮንፊደንስን ያሳድጋል፣ የኢንቨስተሮችን መተማመን ያሳድጋል። የገንዘብ አቅርቦትን በተወሰነ መልኩ ማሳደጉ አይቀርም። ስለዚህ የሚጠበቅ የነበረ ነው። ደግሞ በገንዘብ ሚኒስቴርም በብሔራዊ ባንክም እንደሚለቀቅ ሲገለጽ የነበረ ትረስት እንዲያድርበትም የሚያደርግ ነበር። ነገር ግን አይነሳም የሚል ውሳኔ ቀርቧል። ይሄ እኔ የማይጠበቅ ነው የሆነብኝ። ሶስተኛው እንግዲህ የገንዘብ ፖሊሲ ገበያ መር መሳሪያዎችን በተናጥለም በጠቅላላው የምጠቀማለሁ የሚል ውሳኔ አሳልፏል። ምን ማለት ነው ይሄ? እንግዲህ ብሔራዊ ባንክ የወለድ ተመኑን የገንዘብ ፖሊሲ የሚባሉት እነዚህ ናቸው። ስለዚህ ይህም መጠበቅ፣ በባንኮች መካከል የገንዘብ ግብይቶች፣ አንዱ ይሄ መሳሪያ የሚባሉ ይሄ ነው የገንዘብ ፖሊሲ መሳሪያ። የውጭ ምንዛሪ ላይ ኢንተርቬን ሊያደርግ ይችላል ጨረታ ሊያወጣ ይችላል። ሌሎችም እርምጃዎችም ሊወስድ ጊዜ እሱ ድም ቀጥላሉ እያለ ነው። በባንኮች ደግሞ ባንኮች በብሔራዊ ባንክ የሚያስቀምጡት የግዴታ ምጣኔ ላይም እነዚህን ስራዎች እየሰራው ኢኮኖሚ ለማረጋጋት መሞከር አለበት የሚል ውሳኔ ተወስኗል። ስለዚህ መስከረም ወር ሲጠበቅ የነበረው እስከ ታህሳስ ድረስ በዚህ ሊቀጥል ይችላል። ምናልባት ዋጋ ንረት ወደ ነጠላ አሃዝ ካልመጣ በስተቀር ይሄ የሚቀጥል ነው የሚመስለው። ስለዚህ መስከረም ወር ላይ ይነሳል ተብሎ የነበረው ባንኮች የሚሰጡት ብድር ላይ የነበረው ገደብ ወደ 24 ከመቶ እንደተሻሻለ ግን ሙሉ ለሙሉ እንዳልተነሳ የሚያሳይ ውሳኔ ተወስኗል። ይህም መረጃ ለእናንተ ለማድረስ ነው። ተመልካቾች፣ ማንኛውም ሀሳብ አስተያየት ካላችሁ ዘ ኢትዮጵያ ኢኮኖሚ ቪ ላይ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ። መልካም ቀን።